እና አመዳም ናቸው። ደግሞ በልጅነታቸው ሲያድጉ ደግሞ በሴቶች ላይ ማዲያት የመውጣት ወንዶች ላይ የመክሳት ከሲታይ ምንም ቢበሉ ኑሮ አልገፋ ብሏቸው ልጆቹም ሚስቱንም ያስተዳድራል። ምን ይላል? ጥሩ ይበላል ግን ፉጨት አስተማሪ ይመስል በቃ ይከሳል። ሚጣን ጠባቂ መላኳ ለምን አልጠበቃትም? ለምንድን ያልተከላከለው? እንደዚህ ስትሆን ሕጻናት ላይ ግፍ ሲፈጸም መላእክቶች ምንድ የሚሰሩት? የቡዳ መንፈስ የዝሙትን መሆን ይችላል። ሰላቢም ሊሆን ይችላል። ምቀኛም ሊሆን ይችላል። እንደዚህም ደግሞ ደግ ሊመስልም ይችላል። የህይወት ለውጥን ለማምጣት ጠላትን ማወቅ ያስፈልጋል። የማይደረግ ጉድ የለም። ስንት ጉድ የምሰማው ስትከራዩ፣ ቤታችሁን ቀድሱት። የእናንተ ቤት ኮ ማለት ነው። በቃ የቤት ኪራይ ብትከፍሉበትም በራችሁን ዘግታችሁ እንደፈለጋችሁ የምትሆኑበት ቤት ነው አይደለም። ስለዚህ ቤቱን ቀድሱት። ቤቱን ባርኩት። ውሏችሁን ባርኩት። ወንበራችሁ ላይ የምትቀመጡ ቢሮ ወንበራችሁ ላይ ጸበ ደርጩ ማለት የማይደረግ ጉድ የለም። ስንት ጉድ ነው የምሰማው። በፍላሽ በፍላሽ እንኳን አጋንንት ኮምፒውተር ላይ ተሰክቶ የሰው ፋይል ማጥፋት በፍላሽ ሲደገም ቫይረስ ሆኖ ሲገባ ቫይረስ ሆነ ግባ ተብዬ ነው ሲል ስንት ዶክመንት ያጠፋል። ስንት ፋይል ይሰረቃል እንዴ! በቢሮ በኦፊሻል ወይም በቢሮክራቲክ በሆነ ወይም ደግሞ መስሪያ ቤታዊ በሆነ ቋንቋ እኮ ብዙ ገጠመኞች እኮ አሉኝ ግን አብዛኞቹ ተምረን አልቦ ስለሚያስቡ ስለሚራቀቁ እንትን አይሉም። ችግር አለባቸው፣ ይፈላሰፋሉ። ይቺ አስኳላ ትምህርትና ዩኒቨርሲቲ እኮ በጣም ብዙ ችግሩ አምጥታለች። ወይ አልዳንን፣ ወይ እንዲድኑ መንገድ አለቀቅን፣ ወይ አልገባን፣ ወይ አላስገባን። እንዲሁ ደንቃራ ሆነን በህይወት ላይ፣ በመዳን ትምህርት ላይ፣ በማህበራዊ ሚዲያ ላይ ኮሜንት ስንጽፍም ደንቃራዎች፣ እንቅፋት ሆነን ሰዎች እንዳይለወጡ መጥፎን ኮሜንት እየጻፍን እኛ አልተለወጥን፣ ሰው እንዲለወጥ አልፈቀድን። ቤተክርስቲያን ሰንበት ትምህርት ቤትም በአገልግሎትም ወይ አላስገባናቸው ወይ አልገባን። እኛም ደጅ ሰውንም ደጅ አድርገነዋል። በስጋ ብቻ ገብተን እናደርጋለን። በቃ በስጋ ብቻ መወረብ ነው፣ በስጋ ብቻ ከበሮ መደብደብ፣ በስጋ ብቻ ጽሉን ጽሑፍ ማንበብ፣ በስጋ ብቻ ተሰባብኮ መለያየት፣ ለውጥ የሌለው ህይወት። አንድ ስቴፕ ወደፊት መሄድ ያስፈልጋል። እንዲ ወንድማችን፣ የህይወት ለውጥ ለማምጣት ጠላትን ማወቅ ያስፈልጋል። ጠቋር ስላለን ስላልን ብቻ እኮ ጠቋርን ደግፈ ነው አይደለም፣ እኮ አዋርደ ነው ነው ጠቋር ምንለው፣ ጥቁርነቱን እየተናገርን የመላእክትን ደግሞ ቅድስና እየተናገርን ማለት ነው። የዚህ ቤት አባት፣ የዚህ ቤት ፈዋሽ ቅዱስ መጥምቀ መለኮት ቅዱስ ዮሐንስ ነው። ዝክሩን ያዘክሩ ስለነበረ የፈወሳቸው እሱ ነው። ይሄ ልጅ አይደለም የፈወሳቸው፣ ትምህርቱ አይደለም የፈወሳቸው፣ ትምህርቱ ለወጣቸው አይምሯቸውን አስተካከለላቸው እንጂ ዋናው ፈዋሽ መጥብቆ መለከቱ ቅዱስ ዮሐንስ ነው። እና እግዚአብሔር ሁላችንንም ይባርከን። እኔም ደግሞ አጋጣሚ ወንጌላዊ ዮሐንስን ታቦት አንግሼ ስወጣ ነው እንግዲህ ይህን ነገር ያጋጠመኝ። እንኳንም ተገናኘን። በተከራይና በአከራይ ጉዳይ እንግዲህ ይህን ያክል ብዙ መጥተናል። ሌላው አከራዮች እናቶቻችን ድሮ ታመልኩበት የነበረውን ቤት አፍርሱትና ሜዳ አድርጉት እንደዚህ ሰው እንዲገባበት አታርጉ ማለት ባይኖርበት ጥሩ ነው። በቃ አፍርሱትና ሜዳ ይሁን። እዛ ቦታ ላይ በዮሐንስ ሐጺር ስም በጻድቁ ዮሐንስ ሐጺር ስም አንድ ዛፍ መትከል። ዮሐንስ ሐጺር ምንድን ነው? በትህትና ምክንያት ደረቁን እንጨት ውሃ እያጠጣ አለም ልመዋል አይደለም። በቅዱሳን ስም አንድ ዛፍ መትከል ነው። በቅዱሳን ስም እዛ ቦታ ላይ ፀበል ጻድቅ መቋደስ ነው ወይም ደግሞ በጎ ነገር ማድረግ ነው እንጂ መልሶ እንደገና ሰዎች እንዲኖሩበት አድርጎ በቅዠት ሰዎች ማስጨነቅ በጣም ከባድ ነው እና እንደ ኖርማል ስለሚቆጥሩት ነው ብዙ ሰዎች አይ ምን ችግር የለውም ድሮ ነበር የሚመለክበት እዛ ቦታ ላይ ምናምን ይላሉ ልጆቹ ሁሉ የሚያድሩበት ቤት አለ እኔ አሁን አስታውሳለሁ አንድ ቤት እንጂ ወደ ሰባት ስምንት ክፍል ቤት ነው ያላቸው ጨለማ ነው የኮሪደር መብራት ራሱ የላቸውም የቤቱ ጠረን ትንሽ ለወጥ ያል መሬቱ ኮሪደሩ መሬቱ ራሱ ጣውላ ነው የድሮ ቤት ነው እና ጨለምለም ጨለምለም ያለ ነው። በየክፍሉ ውስጥ ገቡ ጭልምልም ያለ ነው ግን ይከብዳል። ቤቱ የባሰ ደሞ ይከብዳል። እና ምንድን ነው ቤታችሁ ግልጥ ያለ አይደለም፣ አንደኛ ቀለሙ ብራይት አይደለም። ሁለተኛ ነገር ደግሞ ቤታችሁ ከባድ ነው። ለምን በአዲስ ዲዛይን ቤቱን አታሰሩትም? ገንዘብ አላችሁ፣ ያው እንደም እያየዋችሁ ነው። እና ቤቱን ክፍትፍት ታርጉ፣ ታጓቸው። እግዚአብሔር ይስጣቸው። ይሄን ነገር በነገርኳቸው በስድስተኛ ነው በአምስተኛ ወር ላይ የቤት ምርቀት ብሎ ጠሩኝ የሚገርም ቤት አድርገውት። አላቸው ገንዘብ እውነትም፣ በጣም ጭንቅ ነበረ። ለምን ይሄን ስናገር የሆነ የገባቸው ነገር አለ። የጠሩኝም የገባቸው ነገር ስላለ ነው። እና የመጀመሪያ በቃ ለውጥን ማምጣት ያለበት ቤት ውስጥ የቤቱን ስታይል መቀየር። ኮሪደሩ ርዝመቱ ጨለማ ነው። ታዲያ በዚህ በዚህ ክፍል ኖሮት መብራት የለውም። እና በዳበሳ ነው የምትሄዱት ማለት ነው። በዕዳ በአበሳ ዳበሳ ገብቷችኋል። በዳበሳ ማለት በዕዳ በአበሳ በመከራ ማለት ነው። እና ቤቱ ሲመረቅ ግን ሲነግሩኝ ሁለቱ መንትያ ልጆች ያድሩበት የነበረበት ቤት ድሮ ይመለክበት የነበረ ቡና ይፈላበት ይጨሱበት የነበረበት ቤት ነው። እና አባታቸው በሕይወት በነበረበት ሰዓት ቤቱ እንዳልከው አልነበረም። በጣም መብራት ነበረ። ብርም አይደለም ችግራችን፣ እሱ እያለ ቶሎ ይቆጣ ስለነበረ ሁሉ ነገር እሱ ከሞተ በኋላ ዝም ብሎ ጭቁስ ቁስ ያለ ኑሮ ነው የምንኖረው ገንዘቡ እያለ ስሜታችን የተነቃቃ አይደለም። ቤት ውስጥ ስትናገረን ጊዜ የሆነ ነገር በቃ እውነትም ማድረግ እንዳለብን የተረዳ ነውና፣ አፍርሰ ነው አንድ ትንሽዬ ጠባብ ክፍል ውስጥ አድረው ነው። ወደ አምስት ነው አራት ናቸው ከቤት ሰራተኛ ጋር። ቤቱን አፍርሰውት እንደ አዲስ የሰሩት ጣራውን ሶስት ሜትር ከፍ አድርገውታል። ማንኛውም ቤት ሁለት ሜትር ከአርባ ነው። አይደለም ሶስት ሜትር ከፍ አድርገውታል። ለቀቅ ያለ ነው። ኦፕን ኪችን ነው። የሚገርም ቤት አድርገውት ሰርተውት እና ሁለቱ መንትያ ልጆች ታዲያ እንዴት ነው ስላቸው ጊዜ ኧረ መምህር ብዙ ችግር አልፏል፣ ብዙ ነገር አልፏል፣ ተወው፣ ዝም በል ያሉ። የምትናገረው ነገር ትክክል ነው። ቤቱ ይመለክበት የነበረበት ቤት ውስጥ ምን ምን እንደተከናወነ እኛ ነው የምናቀው፣ ብቻ ተወው ያሉ እና አንዳንድ ጊዜ ባካችሁን፣ ቤት ውስጥ ለሚፈጠሩ ችግሮች ምክንያት የሚሆነው ባዕድ አምልኮ ይመለክበት የነበረበት ቤት ከሆነ ጠንቋይ ጋር ደብተራ ጋር ምናምን ጋር ትሄዱ ከነበረ ዛሬ ይመለክ ከነበረ የዛሬ ይመለክበት የነበሩ ቤተሰቦች ልጆች ከነበራችሁ ብቻ በአጠቃላይ የመናፍስት አሰራር የሚያውቅ ቤተሰብ ከነበረ ጥቃት አለ። በቃ ይሄ ነው። እግዚአብሔር ከዚህ ነገር ያድነን። መዝሙር 50 መዝሙር 58 መዝሙር 101 101 እና 102 ይሄን እንደዚህ አይነት ቤተሰብ ካድርጋችሁ ይሄን ጸልዩ በየጊዜው 101 እና 102 እግዚአብሔር የሚሰራውን ነገር አታውቁም። እግዚአብሔር ላይ በደንብ አድርጎ ነው የሚሰራው እግዚአብሔር እኛ እኛ ዝግጁ ስላልሆንን ነው። እና እግዚአብሔር ቤቱን ይባርክ፣ እግዚአብሔር ሕይወታችሁን ይባርክ። ወንድማችንም ለዚህ ስለበቃህ ደስ ብሎኛል። በቃ በአጠቃላይ ስለ ወደድከኝ፣ ስለተዋደድን ደስ ብሎኛል። ደግሞ በጥሩ መንገድ ስለ ወደድከኝ ደስ ብሎኛል። ምክንያቱም ስንት ነገር አለ በየቤቱ ስንት ጉዳ አለ መሸነጋገልም ስላለ ራስህን አውቀህ ስለወደድከኝ ደስ ብሎኛል። ከእኔ በላይ ደግሞ ክርስቶስን ወደው ቅዱስ ቁርባን ስለተቀበልክ ደግሞ የበለጠ በጣም አሪፍ ነው። ሁሉንም ቀድመሃቸው ነው የተቀበልከው። ማለት ቀድሞ የተቀበሉ እናቶች ቢኖሩም በመንቃትና በማወቅ መቀበል ይበልጣል ብዬ ነው። ሚጣን ጠባቂ መላኳ ለምን አልጠበቃትም? ለምንድን ነው ያልተከላከለው? እንደዚህ ስትሆን ህጻናት ላይ ግፍ ሲፈጸም መላእክቶች ምንድን ነው የሚሰሩት የሚል ጥያቄ መጥቷል። በጣም የሚገርም ነገር ነው። እኔም ሁልጊዜ ይሄ ጥያቄ በፊት ይከራከርብኝ ነበር። ሰው መኪና ሲገጨው ሰው ህፃናት በተለይ የሆነ ነገር ሲደርስባቸው የሆነ ነገር አንቋቸው ሲሞቱ ኤሌክትሪክ ሊይዛቸው ሲል ምናም እንደዚህ ነገር ሲሆን ሲሞቱ ጠባቂ መላክ ካለ ለምንድን ነው ዝም የሚለው እል ነበር ለራሴ ሲጠይቅ ነበረ። ለዚህ ነገር መልስ የሰጠኝ ግን በጣም የሚገርማችሁ ትንቢተ ዘካርያስ ምዕራፍ ሶስት ነው። ትንቢተ ዘካርያስ ምዕራፍ ሶስት ላይ ታላቁ ካህን እያሱ በእግዚአብሔር ፊት ለፍርድ ሲቆም ጠባቂ መልአኩ ከኋላ ርቆ ቆሞ ነበረ። ካጠገቡ ግን ማን ቆሞ ነበረ? ነበር የታላቁ ካህን እያሱ ጎን ሰይጣን ቆሞ ነበር። ሊያውም በቀኙ ነው የሚለው። ይኸው ቀኝ ይሄ ነው አይደል? ለእኔ በቀኙ ቆሞ ነበረ። ምን ማለት ነው? ቤተሰቦች ካህን እኮ ነው፣ አስቡ። ታላቁ ካህን እያሱ ነው። በምድር ላይ ምን አይነት ሰው ቢሆን ነው ሰይጣን አጠገቡ ቆሞ ጠባቂ መልአኩ ከኋላ የሚቆመው ለምንድን ነው? ይሄ ለእናንተ ግልጽ ነው ብዬ አስባለሁ። ሰዎች በምድር ላይ ያሉ እግዚአብሔርን የሚስብ እግዚአብሔርን የሚጠራ መላእክትን የሚስብ መላእክትን ከኛ ጋር እንዲያግዙን እንዲረዱን የሚያደርግ ስራ ካልሰራን ከርቀት ሆኖ መመልከት ብቻ ነው ስራው። ፍርዱን ኢያሱ ሲቀበል ያያል ማለት ነው። አንዳንዴ ደግሞ ሲፈርድልን እግዚአብሔር ጠባቂ መላእክቶቻችን የእግዚአብሔርን ፍትህ ጠብቀው ና ሲባል እሺ፣ ሂድ ሲባል እሺ ብሎ ይታዘዛል። ቃሉ እንዲህ ነው የሚለው ሰይጣን ሰይጣን ምን ልታደረግ መጣህ? ይህ እኮ የምታየው ታላቁ ካህን እያሱ ከእሳት የተነጠቀ ትንታግ ቤተሰብ ዘር ነው ማለት፣ የቅዱሳን ቤተሰብ ነው ማለት ነው። ከእሳት የተነጠቀ ትንታግ ነው። እንዴት ካጠገቡ ትቆማለህ? ሊያውም በቀኙ። ቀኝ ማለት ኃይል ነው። ቀኝ ማለት መንፈሳዊ ህይወት ነው። ቀኝ ማለት ልብ ነው። ቀኝ ማለት በቃ አጠቃላይ መልካም የሚባሉ ነገሮች በሙሉ ቀኝ ናቸው። በቀኙ እንዴት ትቆማለህ? አለው እግዚአብሔር ይገስጽህ አለውና፣ ራሱ እግዚአብሔር በማን ስም ገሰጸው? በእግዚአብሔር ስም ገሰጸው። ራሱ እግዚአብሔር እንደገና ደግሞ መልሰው ደግሞ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ አለውና ሴጣን ብን ብሎ ሄደ ይላል። የዛን ሰዓት እግዚአብሔር ምን አለ? መላእክትን ቅረቡ አላቸው። ከኋላ ርቆ የነበረው መልአክ ቀረበ። ከዛ ልብሱን አውልቁለት፣ አዳፋ ልብሱን አውልቁለትና አዲስ ንጹህ ነጭ ልብስ ጥምጣም አድርጉለት አልብሱት፣ ካህን ስለሆነ። ከዛም ለእጁ ቀለበት፣ ለግሩም ጫማ አድርጉለት ቀይሩለት ብሎ ሀዘኑን አንተን ኃጢአቱን ሁሉ ነገር አጸዳለት ይላል ምን ንስሐ ስለገባ በምድር ላይ ያለ ግን ምን ያህል መላእክትን የሚያርቅና ምን ያህል ሰይጣንን የሚያቀርብ ስራ ሰርቶ እንደነበረ ማሳያ ነው እንዴት ቢደፍር ነው ሰይጣን አይደለም በኢያሱ በእግዚአብሔር ፊት የቀረበው በጣም ከባድ ነው ይገርማቸዋል እንደገና በመጽሐፈ ኢዮብ ምዕራፍ አንድ ላይ ራሱ ሰይጣን በሰው የእግዚአብሔር ልጆች በእግዚአብሔር ፊት ሲቀርቡ ሰይጣንም አብሮ ቀረበ ይላል ታላቁ ወዳጄ የምወደውን እዮብን አየኸውን? ብሎ ጠይቆታል ይላል። ወደዛ አልገባባችሁ። ሰይጣን በእግዚአብሔር ፊት መቅረብ ከቻለ ሰው እንዴት ነው የማይቀርበው? ሰይጣን በእግዚአብሔር ፊት መናገር ከቻለ መቃቢያን ሶስትን አንብቡት። እንዴት አድርጎ ሰይጣን ከእግዚአብሔር ጋር እንደሚያወራ ይናገራል። ምዕራፍ አንድ፣ ምዕራፍ ሁለት፣ ምዕራፍ ሶስት መቃቢያን ሶስትን ማለት ነው። በሰማንያ አሃዱ ላይ ነው የምታገኙት። ኦርቶዶክስ አያን በእኛ መጽሐፍ ላይ ነው የምታገኙት። እንደው ጎበዝ የሆነ ኦርቶዶክስ ዛሬ ጀምሮ ነገ ይጨርሷል መቃቢያን መቃቢያን ሶስት ነው። ሁለት ሶስት መጽሐፍ ነው ያለው መቃቢያን። መቃቢያን አንድ ሁለት ሶስት ነው። መቃቢያን ሶስትን ከምዕራፍ አንድ እስከ ምዕራፍ ሶስት ድረስ ከቻላችሁት ሁሉንም አንብቡት። ስታነቡት ሰይጣን በትክክል በሰው ስለ ሰው ይከራከራል በእግዚአብሔር ፊት ከሕግህ የወጡትን ለእኔ ስጠኝ፣ ሕግህን የማይሰግዱ የማይጾሙ፣ የማይጸልዩትን ለእኔ ስጠኝ፣ የእኔ ይሁኑ፣ ያንተ ደግሞ ያንተን አልነካብህም ይላል፣ ይከራከራል። እግዚአብሔርም ይለዋል ከእኔ ሕግ የወጡትን ያንተ ይሁኑ። ምክንያቱም እኔ መጽሐፍትን አዘጋጅቼላቸዋለሁ ካህናትን አዘጋጅቼላቸዋለሁ ብዙ ነቢያት አሏቸው መምህራን አሏቸው ይላል ይሄ ደግሞ በአዲስ ኪዳን ውስጥ ደግሞ ታገኙታላችሁ ነዌ የተባለ ባለ ሀብት አልዓዛር ከሚባል ምስኪን ጋር የጽድቅና የኃጢአት ክርክር በሚከራከሩበት ሰዓት ነዌ የሚባለው ባለ ሀብት ሞቶ በአብርሃም ፊት መቶ ታየ ይላል አብርሃም አብርሃም እባክህን ትንሽ የውሃ ልጠጣ ሲኦል ተቃጠልኩ ሲለው በአንተና በእኛ መካከል የውሃ ግድግዳ አለ እንዴት አድርገን ለአንተ ውሃ እንስጥህ? አይፈቀድም። አላዛር በእኔ ቅፍ ውስጥ ነው ያለው፣ ወደ አንተ መምጣት አይችልም አለው። የዛን ጊዜ ሲኦል ክፍት ነበረች፣ ገነት ዝግ ነበረች። ሲኦል ሁለት ፓርት ነው የነበራት። ይሄኛው ፓርት የእሳት ፓርት ነው፣ ይሄኛው ፓርት ደግሞ የምን ፓርት ነው እና አብርሃም በስመ ሲኦል ይገቡና፣ ግን እሳት አይነካቸውም። በአብርሃምና በነዊ መካከል ያለው ልዩነት እንደዚህ ነው ማለት ነው። በዚህ በማይክሮፎኑ ለዩት። ከዛ እሺ የምጠጣ ውሃ እንኳን ካላገኘውኝ ወደ ምድር አላዛር ይውረድና፣ ለቤተሰቦቼ እባካችሁ ንስሐ ግቡ፣ እግዚአብሔርን ተከተሉ፣ ሲኦል እሳት ነው፣ በጣም አቃጣይ ነው፣ በጣም መጥፎ ነው፣ ፍም ነው፣ በቃ ቆሻሻ ነው፣ እግዚአብሔርን ሕግ አትጣሱ ብሎ ይምከርልኝ ያስተምርልኝ ብሎ ነዌ ተናገር ይላል። አይ አንድ ጊዜ ከሄድኩ በኋላ መመለስ አይቻልም። ለእነሱም ደግሞ ምን አላቸው? መጽሐፍት አሏቸው፣ ነቢያት አሏቸው፣ የሙሴ ሕጎች አሏቸው ውስጥ አይቀርም። ስለዚህ እኛ አንድ የተጻፈልን ነገር አለ ማለት ነው፣ እግዚአብሔርን እንድንከተል ያንን ካልተከተልን በእኛ ብቻለን በልጆቻችን ላይ ነው የምንፈርደው ማለት ነው። ልጆቻችን የዛ ነገር ተጠቂ ለሚሆኑት ጠባቂ መላእክቶቻችን ልጆቻችን እንዲጠብቁ እኛንም እንዲጠብቁ ከፈለግን ምድር ማድረግ ያለብን በእግዚአብሔር መስመር መሄድ አለብን፣ ህጉን ስርዓቱን መጠበቅ አለብን ብዬ አስባለሁ። እንደ አጠቃላይ ነው የምናገረው፣ ቀጥታ ልጅ መጠበቅ ነበረብሽ ብዬ ልናገር አደለም ለወደፊቱ ማድረግ የሚገባንን ነው የምናገረው። እንግዲህ ታላቁ ካህን ኢያሱ በእግዚአብሔር ፊት ቆሞ ሰይጣን አጠገቡ ከቆመና ጠባቂ መልአኩ ከራቀ በምድር ላይም ሆነን አደጋ ሲደርስብን ጠባቂ መላእክቶቻችንን የማያስቀርብ ኃጢአት አለብን ማለት ነው። ተጠግተውን እንዳይረዱ ነው የሚያደርግ። አይዞ በቃ ችግር የለው ብሎ እንደ አንዳንድ ሰው እኮ በጣም ብርቱ ሰው አለ ጭራሽ ከስንተኛ እኮ ዘጠኝ ሰዓት ሆኗል ተነስ ብሎ የሚቀሰቀሰን እኮ ኃይል አለ። የዚህን ያክል ደግሞ ተጠግተው ያግዛሉ ደግሞ መላእክት ከክፉ አደጋ ይጠብቃሉ በስምአም ስትልኮ የሆነ ነገር በካ ጠቅባችሁ ብን ብሎ የሚሄድበት ጊዜ አለ ያ ማለት በእግዚአብሔር ፊት በተጠጋችሁ ቁጥር ጠባቂ መላካችሁም እየተጠጋ ነው የሚመጣው ማለት ነው የእናንተ ነው የሚሆነው ማለት ነው ለዚህ ነው በአዳም ልኮም ሲደረግ መተት ሲደረግብንም ዝም ይላሉ መላእክት ለምን እኛ መመከት የምንችልበት ሀይል እስከምናገኝ ከዛ የሚያጠምቁ አባቶችን ፍለጋ እንሮጣለን ምን እላለን ምን እስክንሆን እስኪገባል ኢቨን ካገኘናቸው በኋላ ራሱ መንፈሱ ተይዞ እንኳን አይምሯችን ገና ስላልነቃ እውቀቱ ስለሌለን መንፈሱን ይይዘውና እስክን ጾም እስክን ጸልይ እስክን ሰግድ በስጋ እስክን በረታ ድረስ ጠባቂ መላእካችን ዝም ብሎ ያይናል። ከዛ ልክ አሁን በቃ በዚህ ውስጥ የባለው ሰይጣን ምክንያት በተያዘው መንፈስ ምክንያት ፈጣሪን ስላወኩኝ ከዚህ በኋላ መንፈሱ ሲወል ገባ አልገባ የሚያጠምቁ አባቶች በቃ ብዙም እነሱ ጋር ምን አላስቸግራቸውም። እቤቴ ፈጣሪን አመልካለሁ፣ ንስሓ ገብቼ ቅዱስ ቁርባን እቀበላለሁ። ከዚህ በኋላ የሚመጣውም ያለው ህይወቴን በሰላም መኖር እፈልጋለሁ ስትሉ ይላል አጅሬው ይደነግጣል። ከዛ ይያዛል ማለት ነው። አልያዝ ብሎ የነበረው አልሸኝ ብሎ የነበረው ይሸኛል። ለምን? ዘላለማዊ የሆነውን ህይወት መመኘት ስትጀምሩ ሴጣን ከእናንተ ጋር መኖር አይፈልግም። ስለዚህ ነው ጠባቂ መላእክቶቻችንም የቅዱሳንን በረከት የምንጠጣው ጽዋ፣ ዝክሩ ሁሉ ነገር እንዲረዳን የምንፈልግ ከሆነ እውነተኛ ክርስቲያኖችና እውነተኛ ዘካሪዎች፣ እውነተኛ በዚህ ምድር ላይ የምንንቀሳቀስ ፈጣሪን የምንፈራ መሆን አለብን። እኔ እንደዛ ነው የሚታየኝ። አንዳንዴ ደግሞ ሚጣ ላይ አሁን የደረሰውን ግፍ ዩትና ከዚያ በኋላ ልጅቷ ደግሞ በእግዚአብሔር እቅፍ ውስጥ ነው የምትሆነ የሚለው መጽናናት ነው ትጽናናላችሁ። ለምን ኦልሬዲ እዚህ ምድር ላይ ግፍ ተሰርቶባታል። ቅዱሳንም ግፍ ተሰርቶባቸዋል። ብዙዎቹ በገዳም ያሉ መነኮሳትም ይደፈራሉ፣ ግፍ ይሰራባቸዋል። በጣም ብዙ ቦታ ላይ ሴቶችም ወንዶችም ችግር ይፈጥርባቸዋል። ብዙ ሴተኛ ዳሪዎች ኖርማል ጨዋ ሴት መስለው ና ቤቴ ሄድ ምናም ብለው ወንዶችን ይዘው ሄደው ለግብረሰዱ አሳልፎ የሚሰጡ አሉ። እቤቷ ወንዶችን አስቀምጣ አውቃ የተሽኮረመመች ምናምን ወደ ቤቷ ይዛው ትመጣና ለወንዶች አስረክባ አስደፍራ የምታስወጣለች። የዚህን ያክል ደግሞ ጭካኔ የተሞላባቸው ሰዎችም አሉ። አያችሁ፣ ስለዚህ እኛ ለእግዚአብሔር የምንመች ሰዎች ነን ወይ? እኛ ላይ ግፍ እስኪፈጸምብን ድረስ፣ እኛ ላይ መጥፎ ነገር እስኪፈጸምብን ድረስ ቅዱሳንም መላእክትም እግዚአብሔርም ለምን ዝም አለ የሚለው ነገር ላይ ስንመጣ ህይወታችንን ቼክናል፣ እንፈትሽ ነው። ቅዱስ ቁርባን ባህሪን ይገራል። እውቀት ይሰጣል። ልጆችን ያረጋጋል፣ ያሰክናል። ከቡዳ መንፈስ ያስጥላል ከሚመለከታቸው መቼም ልጆች ድንቡሽቡሽ ስለሆኑ መልካቸው ቢያምርም ባያምርም የመበላት እድላቸው ሲኮላተፉ፣ ሲለብሱ፣ ምን ሲሉ፣ ሲስቁ፣ ሲጫወቱ ምናም ይበላሉ። ለዚህ ነው አልጋ ላይ ጥርሳቸው የሚያንቀራጭጩት። ለዚህ ነው አልጋ ላይ ሽንት የሚሸኑት። ከስንት አንዴ ያው እናትና አባት ሲናፍቋቸው ምናልባት ሽንት ሊሸኑ ይችላሉ እንጂ አብዛኛውን አይነጠላና ቡዳ ነው። ራስ ምታት ይለቅባቸዋል፣ ትኩሳት ይለቅባቸዋል። በጣም ብዙ በቡዳ የተበሉ ልጆች ባህሪያቸው ላይ የታሉ ማተባቸውን ይሄንን ቅርጥፋ ጎን የሚበሉት ይህም በቃ መብላት ነው፣ መታገል ነው። በቃ አልታቸውን አንዳንድ ማተብ መስቀል ላይ የታችኛው ተበልቶ ተበልቶ ተበልቶ ክሩን እራሱ ይበጥሱታል። እንደዚህ እንደዚህ ያደርጋሉ። ልጆች በቃ ያስቋቸዋል ስትባቸው እና ያ ምንድን ነው አይታወቃቸውም። እና አመዳም ናቸው። ደግሞ በልጅነታቸው ሲያድጉ ደግሞ በሴቶች ላይ ማዲያት የመውጣት ወንዶች ላይ የመክሳት ከስ ይታይ ምንም ቢበሉ ኑሮ አልገፋ ብሏቸው ልጆቹም ሚስቱንም ያስተዳድራል። ምን ይላል? ጥሩ ይበላል ግን ፉጨት አስተማሪ ብሎ በቃ ይከሳል። ቡዳ መንፈስ በጣም ከባድ ነው። አባወራ ላይ ሲሆን እጅ ከእጅ ወደ አፍ ይሆንበታል ሁሉ ነገር። እጁ በጣም የስራ እጅ ነው ግን ጠብ የሚል ነገር የለም በሕይወቱ ላይ። ቃ ይጨነቃል። ለምን የምቀኘ የጎረቤት ቡዳ በልቶ ሊሆን ይችላል፣ የራሱ የቤተሰብ ሊሆን ይችላል። ብቻ ተበልቷል፣ እድሉ ተወስዶበታል፣ ኑሮ አልገፋ ይለዋል። ሙሉ በሙሉ ማለት አይደለም። በቃ ቢያንስ 50 ፐርሰንቱ ማለት ነው። ከማኔጅመንት ችግርም ሊሆን ይችላል። አንዳንድ ጊዜ ግን ማኔጅመንት ችግር እንዲፈጠር የሚያደረገው ምን እንደሆነ መጠናት አለበት። ሰው ሰርቶ እንዲያልፍለት ተፈቅዶለታል። ጥረህ ግረህ ብላ ተብሏል። ምድር በቃ ተፈቅዶለታል፣ ምድርን ዘርቶ እንዲጠቀምባት። ግን ደግሞ እርግማኑ በክርስቶስ ተወግዷል። ኩርንችት ታብቅልብህ ተብሎ ነበረ ምድር ኩርንችት ታብቅልብህ። ኩርንችት ማለት ሚስማር ማለት ነው። ትናንሽ ትናንሽ ሚስማሮች እና ምን ማለት ነው? አሜኬላ ታብቅልብህ፣ አሜኬላና ኩርንችት ታብቅልብህ ተብሎ ቢረገምም ክርስቶስ ግን እንደገና መጥቶ ደግሞ መስቀሉን በምድር ላይ ቸክሎ ሰቅሎ ማን ነው ስተክሎ መስቀሉን በምድር ላይ ተክሎ በቀራኒው ላይ ማለት ነው እንደ ቆዳ ተወጥሮ ተጠማሁ ብሎ መጠማታችንን፣ ተራብኩ ብሎ መራባችንን፣ ይብቃኝ አልፈልግም፣ በቃኝ፣ ይህች ጽዋ ከኔ ትለፍ ብሎ ኃጢአት በሙሉ እንድታልፍ አደረገ። ከዛ ቤዛ ሆነ። አሁንም ተፈቅዷል እንደገና በኢየሱስ ክርስቶስን በአብ በወልድ በመንፈስ ቅዱስም መሬቱን ባርኮ ስራን ባርኮ ገንዘብን ሁሉ ነገር ባርኮ መጠቀም ይቻላል። ግን በዛ ነገር ውስጥ ደግሞ ጣልቃ የሚገባ ሌላ ኃይል አለ ነው። የሚሰልብ ደግሞ አለ ነው። አይምሯችንን ሁልጊዜ አርቀን ማሰራት ያለብን ወይም ቀድመን መገኘት ያለብን ለጽድቅ ነው እንጂ ለተንኮል መሆን የለበትም። ለነገ ተስፋ ማሰብ ያለብን መንግስተ ሰማያትን ነው። ተስፋ መንግስተ ሰማያት ተብሏል የሚጠራው እንጂ ነገ እንደዚህ ሊያደርገኝ ይችላል ብሎ አስቦ። አስቡት ጠንቋዩ እንዴት እንዳደረገ። ይህችም ልጅ ደግሞ ኤሊስ ላይ ያለችው ደግሞ ታላቅ የምትባለው ልጅ፣ አስቡት፣ ቀድማ ነው የምትገኘው። ድንገት እንደዚህ ተብዬ ልጠየቅ እችላለሁ ብሎ ቀድመው አላቅም ላለ ማለት አይ እኔ እንጃሄል እንኳን አላቅም ላለ ማለት። ሁሉ ነገር እንዴት ሰው ሁሉ ነገር ሊወቅ ይላል፣ ከባድ ነው። አይደለ? ኮመን ኖሌጅ የሚባል ነገር ያስፈልጋል። አዎ፣ ኮመን ኖሌጅ ማለት ከሁሉም ከዶክተሬቱም ከኢንጂነሪንጉም ከአርቱም ከምኑም ከምኑም የሆነ ኮመን ሴንስ፣ ኮመን ሴንስ ሊሰጥ የሚችል ኮመን ኖሌጅ፣ አጠቃላይ እውቀት መያዝ። ከዛ ውጭ ግን ዲቴል ገብቶ ራስን ማቃወስ አያስፈልግም። አላስፈላጊ ነው። ዲግሪዎች ቢደረደሩ ምንም ቢደረደር አያልፍም ከልኩ ያልፍ በአንዱ ላይ ነው ፕሮፌሽን የምትሆኑት። ፕሮፌሽንን የመሰለ ነገር የለም። አንድ ላይ አንድ ነገር ላይ ፕሮፌሽን መሆን ያስፈልጋል። ሁሉንም ከመነካካት ወጥሮ መያዝ አንድን ስራ በቃ ፉል ታይም አድርጎ አንድ ነገር ላይ ስኬታማ መሆን ነው የሚያስፈልገው እንጂ ነካ ነካ ነካ ነካ ማድረግ ከንቱ ነው የሚያደርገው። የቡዳ መንፈስ የዝሙትን መሆን ይችላል። ሰላቢም ሊሆን ይችላል። ንቀኛም ሊሆን ይችላል እንደዚህም ደግሞ ደግ ሊመስል ይችላል። የቡዳ መንፈስ የዝሙትም መሆን ይችላል፣ ሰላቢም ሊሆን ይችላል፣ ምቀኛም ሊሆን ይችላል። እንደዚህም ደግሞ ደግ ሊመስልም ይችላል። በቡዳ በልተዋታል ልጅቷን። ግን ለትዳር ያገናኘ ምናምን ይመስላል ስታዩት። ግን ያለ ዕድሜዋ ደማ እንዲፈስ አደረገ፣ ያለ ዕድሜዋ እንድትወልድ አደረገ። ባይነቃ ኖሮ ልጇን ሰንበት ትምህርት ቤት ልታስገባ ቤተክርስቲያን ስትሄድ መንፈሳዊ ባትሆን የእኛን ትምህርት ባታዳምጥ ኖሮ እዚህ ነገር ውስጥ ሁሉ ባትገባ ኖሮ ሳይታወቅበት ሁለት ሶስት ልጅ አራት ልጅ ሲወልዱ በቡዳ የተለከፉ ልጆች ይሆናሉ። እርስ በርስ ዝሙቱ እዛው ይቀጥላል። እዛው ዲቃላ የወለዱ ልጆች ብቻ ይበዛሉ ማለት ነው። እና እንዲህ እንዲህ አይነት ነገር የሚበዛው በመንደር ውስጥ ይሄ ነው። በተለይ ሲንግል ማም ወይም ሴቶች ልጅ ወልደው ከእናታቸው ጋር ብቻ የሚቀመጡ ሴቷ ልጅ እራሷ ወልዳ ከባሏ ጋር ሳይሆን ከገዛ እናቷ ጋር አብራ የምትኖር ከሆነ ወንዱም ራሱ ወልዶ ሰፈር ውስጥ ያለ ጋብቻ ወልዶ ዝም ብሎ አብረው ሳይሆኑ ዝም ብሎ የሚኖሩ ከሆነ በቡዳ ስለተበላሉ የመጣ የዝሙት መንፈስ ወይም ደግሞ የጉርብትና የተለያየ አይነት የችግር መንፈስ ነው እንጂ ኖርማል አይደለም። ስለተዋደዱ ከዛ በኋላ ስለተጣሉ የተፈጠረ ልጅ አይደለም። ይሄ ነው ከዙ። እናንተም በኮሜንት እስቲ ይሄን ነገር በደንብ አስፍታችሁ ጻፉልን። ሌላው መጨረሻ ላይ ጠቅለል ለማድረግ የምፈልገው ጎረቤት አማቾች በጉርብትናችሁ ወቅት ማለት ነው፣ ብትችሉ ማለት ነው፣ ቡና አብራችሁ በምትጠጡበት ሰዓት የነበረውን ጊዜ ስታስታውሱት፣ ወይም ስትጨዋወቱ፣ ስትገባበዙ፣ በዓመት በዓል ጊዜ ስትጠራሩ ጊዜ የነበረውን ጊዜያችሁን አስቡና፣ አሁን ላይ ደግሞ ነገሮችን ስታስቡት በዛን ጊዜ ምንድን ነበረ፣ እስቲ ለየት ያለ ነገር ተዚህ ሊለኝ የሚችለው ነገር ምንድን ነው ብላችሁ አስቡ። በጉርብትናችሁ ጊዜ የነበረው ነገር በርበሬም ስታስፈጪ ሽሮም ስታስፈጪ በመሰለቂያ ወይም በመቀነሻ አንጥተሽ ለጎረቤት ትሰጫታለች፣ እሷም ትሰጥሻለች። ይሄ ጥር ደስ የሚል ነው። እንግዳ ሲመጣብሽ እንጀራ እስኪ ያምጡ፣ ዘይት ስጭኝ፣ ሽንጉርት ስጭኝ ብላችሁ ተበዳድሮ መኖሩ አሪፍ ነው፣ ደስ ይላል። ይሄ ጉርበትና በጣም አሪፍ ነው። ልጅ ሲርበው እስኪ ሂድና እዛ ብላ፣ እኔ ጋ እንጀራ የለም፣ እኔ ጋ ወጥ የለም፣ ሂድ እስኪ ወጥ የዘላ ከጎረቤት ይባላል። ልጆች ሲርባቸው ይሄ አሪፍ ነገር ነው። ግን ይሄ ነገር በውስጡ መንፈስ ያለበት በቡዳ የመበላላት ጉዳይ ሆኖ ደግሞ ሲገኝ ያሳዝናል። አይደለም እንዴ? ሲበላ ልጅ እንደዚህ ትኩር ብሎ ማየት ጸጉሯን ስትሰራት ይጅ ስ ጸጉርሽን ትስራሽ ይባላል አይደለ? ጎረቤት ከዛ ጸጉሯን ስትሰራት ቆንጆ ሹሩባ፣ ግን ቅማል ያለበት ወይም ደግሞ ቀጫም ያለበት ወይም ቁስል ንፍርቅ ያል ያለበት ያ ምድሮ በቡዳ ይበላል። ስለዚህ ልጆቻችሁን ምንም ሆነ ምንም እና መፍትሄው ምንድነው ስትሉ አስቆርቡ ነው በቃ አስቆርቡ። ልጆቻችሁን ጎረቤት፣ ምንም ሆነ ምንም ማስቆረብ ነው። ቶሎ ቶሎ ማስቆረብ። ራሳቸውን ቢያማቸውም፣ አልጋ ላይ ቢሸኑም፣ ጥርሳቸው ቢያንቀጫቅጩም፣ ባህሪያቸው ቢቀያየርም፣ ትምህርት ደደብ ቢሆንም፣ ምንም ቢሆኑም ቢያንስ በቁርባን መንፈሱ እየታሰረ እየታሰረ ያድጋሉ። መናፍቅም እኮ የሚሆኑት በዚህ መንፈስ እኮ ምክንያት ነው። ልጆች በጉርብትና እኮ መናፍቅ ይሆናሉ። ሰንበት ተማሪ የሆኑ ዱርዬዎች የሚሆኑት መናፍቅ የሚሆኑትም ብቻ መረን የሚሆኑትም ይሄው መንፈስ አብሯቸው ስለሚያደግ እኮ ነውና፣ ሴቶችም እርስ በርስ በጉርብትናም ጸጉር ስትሰራሩ፣ ልብስ ስትቀያየሩ፣ ስትዋዋሱ፣ ገላ ስትታጠቡ፣ አብራችሁ በምትሆኑበት ሰዓት ስትጫወቱ፣ ምን ስትሉ ያለው ነገር በሙሉ ከእናትና ካባታችሁ የመጣ ነገር መኖር ኖሮ ቼክ አድርጉ። ስግደት፣ ጾም፣ ጸሎት ወሳኝ ነገር ነው። ቅዱስ ቁርባንን የመሰለ ነገር ደግሞ የለም። እነዚህ ነገሮች ማዘውተር፣ ጸበል መጠመቅ ጧት ጧት፣ ሁልጊዜ ቅዳሜ ቅዳሜ ከሰኞ እስከ ዓርብ ትምህርት ብትሆኑ እሁድ ምናልባት ማስቀደሻ ጊዜ ከሆነ ቅዳሜ ጠዋት፣ ግን ብዙ ጊዜ የትኛውም ክርስቲያን ላይ የተለመደው ቅዳሜ ነው። በቃ ቅዳሜ የጸበል መጠመቅ ቀን ነው። አብዛኛው እኔም በቤተሰቤም በአጠቃላይም ቅዳሜ ቀን የጥምቀት ቀን የምትባለው ከጸበል ከመጡ በኋላ ዩኒፎርማቸውን ያጥባሉ። ልብሳቸውን የሚያጥቡ ልጆች ይኖራሉ። ብቻ የቤት ስራ ይሰራሉ፣ ገላቸውን ይታጠባሉ፣ ጸጉራቸውን ይሰራሉ ምናምን። እሁድ ደግሞ ጠዋት ተነስቶ ያስቀድሳሉ። የተለመደውን ምራችሁ ህግ አይደለም ያስቀድሳሉ ከዛ የሚቆርብ ልጅ ካለ ቆርቦ እሁድ ቀን ዘና ብሎ ይውላሉ። እንግዳ የሚመጣ ከሆነ የሆነ ቦታ የሚካሄድም ከሆነ ይህን ብታደረጉ መልካም ነው። በተለይ ቀዳሚ ጠዋት መጠመቅ ልጆቻችሁ ማስጠመቅ ህፃናቶችን ወስዳችሁ አስጠምቁ። እውነት በቃ ድንገት ይዛችሁ ሄዳችሁ ይወራጭ ከፈለገ እያለ ይወራጭ እንደዚህ ይዛችሁ ማስጠመቅ ነው። ግንባር ግንባሩን ምን አይሞት ጀርባውን ምን ቢያለቅስ ነው። ከዛ ከጸበል ከወጣ በኋላ እያለን የሚወጣው ሌላ ነገር የለም። አጅሬውም ሊያዝ ይችላል እና ይሄንን ልመዱ። ግንባራቸውን ጸበል ማስጠመቅ፣ ጸበል መርጨት፣ የጸሎትዋ መርጨት። ይሄ ግቢ ውስጥ የተለካከፈ ነገር ካለ በዝምድናም በጉርብትናም በተለያየ የሰፈር የቡዳ መንፈስም የተበሉ ልጆች ካሉ ከዚህ ነገር የተረፉ ሆኖ ሊያድጉ ይችላሉ ማለት ነው። እግዚአብሔር ይሁነን። ሰላሙ ነው።